የእስክንድር ነጋ ቡድንና የመከተው ቡድን እርስ በርስ ገጠመ። በዛሬ ዕለት ማለትም በዕለተ ሮብ ቀን ግንቦት 20 2017 ዓ ም የአማራ ፋኖ ብሔራዊ ኃይልም በወሎ ቀጠና በወሎ ቤት አማራ ቀጠና የሚንቀሳቀሰው ምስራቅ አማራ ኮር አንድ እና ኮር ሁለት አህዶች በዛሮ ሁለት ባድረጉት ልዩ ውጊያ ጊራና ከተማን በመግባት በርካታ ጀብዶችን እንደተጎናጸፉ መረጃዎችም ተሰምተዋል። ከዚህ ጋር በተገናኘ ተጨማሪ መረጃዎችን ማስደመጣችዋለሁ። ሁለት ቀን የፈጀ ውጊያ በደቡብ ሜጫ መደረጉም ተሰምተዋልም። ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ የሳሚ ዴይሊ የዩቲዩብ ቻናል አድማጭ ተመልካቾቻችን፣ በመረጃ ሰዓቴ መደመጥ አለባችሁ ብያሰብኳቸውን ሰበር አሁናዊ አስቸኳይ ትኩረት የምሹ በረከት ያለው የአውደውጊያ መረጃዎችን ታደምጣላችሁ። አብራች ቆየም በቀዳሚነትም የአውደ ውጊያ መረጃ በወሎ ጊራና ከተማ በተደረገ ውጊያ የሚኒሻ አባላትን ጨምሮ በርካታ የአገዞ ወታደሮች መደምሰሳቸው ተነገረ። የአማራ ፋኖ ነው ብሔራዊ ኃይል በወሎ ቤት አማራ ምስራቅ አማራ ኮር አንድ እና ኮር ሁለት አህዶች ባለሽርጡና ታጠቅ የሰሜን ወሎ ጊራና ከተማ በመግባት የዙፋን ጥባቅ ሰራዊትና ሆድ አደር ሚኒሻን ሞትና ቁስለኛን አድርግ ነዋል ብሏል። የአማራ ፋኖ ብሔራዊ በወሎ ቀጠና በቀጠለው የህልውና ተጋድሎ በዛሬ ዕለት ማለትም በዕለት ሮብ ቀን ግንቦት ሀያ ባለሽርጡና ታጠቅ ክፍለ ጦሮች ጊራና ከተማ በመግባት የዙፋን ጠባቂውን ሰራዊትን ምሽጎች ከነበሩበት ምሽግ በመግባት በርካታ የእጅ ቦምቦችን በመጠቀም ሞትና ቁስለኛን በማድረግ በጠላት ላይ ከፍተኛ የሆነ ጉዳት አድርሰናል ብሏል። የአማራ ፋኖ ብሔራዊ ኃይል በውሎ ቀጥና በሌላ በኩልም የአብይ አህመድ ሰራዊት ጋር ወግኖ የራሱን ወገን የሚወገን የባንዳ ሙኒሻ ኃይል ከከተማ የማዘጋጃ ትምህርት ቤት ከትሞ ለወራት ህዝቡን እያማረና እየዘረፈ የህዝብን ስቃይ እያበዛና እየጨመረ የባንዳነት ታሪኩን በደማቅ ቀለም እየጻፈ የነበረውን ኃይል በከፍተኛ ደረጃ በመምታት ከተማን እንዲለቅ በማድረግ ከተማ ውስጥ ባንዳን የመለቃቀም የተግባሩን ከጨረስን በኋላም ከከተማ በቅርብ እርቀት በመሆንም ይህን የባንዳነት የአብይ አህመድ ሰራዊትን የቆሰለበትን እንዲያሳክምና የሞቱበትን ደግሞ እንዲያነሳ መውጫ መግቢያ በሮችን፣ ጀግኖችን፣ ነበልባሮች፣ ፋኖዎች ወጥሮ በመያዝም ሞትና ሞቶች ሳያስነሳ ቁስለኞችን ማሳከም በማይችልበት ደረጃ ላይም ከበባ ውስጥም ይገኛሉ ነው ያለው። በሌላ አውደ ውጊያ መረጃ በወረባቡ ቀጠና የሚንቀሳቀሰው የባለሸርጦ ክፍል አራተኛ ሸለቃ ስርዓቱ ቀጸረ ሞት ለማደን የሚጋገጠው ባንዳ የካድሬ ስብስብ ጥቢሳ አካባቢ ማህበረሰቡን ለማወያየትም አስቦ በባንዳ አድማመትና ሆድ አደርምንሻ ታጅቦ ወደ ስፍራ እያመራ እንደሆነ መረጃ አስቀድሞ የደረሳቸው የባለሸርጦ አራተኛ ሸለቃ በያዘው የደፈጣ ጥቃት በርካቶችን ሞትና ቁስለኛም አድርጓልም። በዚህም የደፈጣ ጥቃት በርካታ ካድሬዎችን መደምሳቸው ነው። የመረጃ ምንጮቻችን ያካፍለን መረጃ ማመላከተው በያዘ ድፍጣ ያህል ሞትና ቁስለኛን በማድረግ ወደ ቤስ ጣማ እንዲፈረጥ ማድረግም ተችሏል ነው እየተባለው።

ቢያቅድም ሳይሳከለት ቀርቷል ተብሏል። ይህ በእንዲህ እንዳለ የሻለቃ አዛዥ ኮማንደው ሲያሽመ በተሰጠው ትእዛዝ መሰረት ሚሻለቁ አንድ ዘመቻን በመስጋና ባየ መረት ሁለት ቀን ማለትም ትናንት ከትላንት በስቲያ ሙሉ ቀን ሲቀጠቅጥ ሙሏል። እንዱ ደግሞ ከጥላት አስር አስክሬን እና በርካቶችን ቁስለኛ ስመለ ማድረጋቸው የማራ ፋኖ ነው ቢራሉ። በጎጃ መቅጠን አንደኛ ክፍለ ጦር የህዝብ ግንኙነት ኃላፊ ፋና ነው አበታሙ ዮሴፍ መረጃውን አካፍሏል። የእስክንድር ነጋ ጦርና የመከተው ጦር እርስ በርስ መግጠማቸው እየተነገረ ይገኛል። በሸዋ መራቤቴ አውራጃ በበርካታ ቀጠናዎች በስፋት እየተንቀሳቀሰ የሚገኙ የእስክንድር ነጋ ቡድንና በመከቶ ማሞ የሚመራው የአማራ ፋኑ በሸዋ ጠቅላይ ግዛት እዝ የእርስ በርስ ውጊያ ስለመጀመራቸው መረጃዎችም እየተሰሙ ይገኛሉ። ከዚህ ጋር በተገናኘ የተጠናከረ መረጃን በቀጣይ መረጃ ሰት ያከፍላቸዋለሁ። ለዕለቱ የነበረው መረጃዎች እነዚህ መስሉ ነበር ያለው ሁላችሁ ደግሞ መልካም